ውድና የተከበራችሁ ተመልካቾች ሲሚንቶን በተመለከተ እንግዲህ ቤታችሁን በቅርብ ማሰራት ካለባችሁ ሲሚንቶ ሊጨምር ይችላል። እንደሚጨምርም እየተነገረ ነው። ቀድማችሁ ብትገዙ በቅርብ ለምታሰሩ አሪፍ ነው ብዬ ባለፈው ነግራችሁ ነበር። እንሆ እንግዲህ ሲሚንቶ ጨምረዋል ማለት ነው። ሲሚንቶን ብቻ አይደለም፣ ሌሎች የግንባታ እቃዎችም ጨምረዋል። ስንት ብር እየተሸጠ ይገኛል ሲሚንቶ? አሁንም መፍጠን ይኖርባችኋል። በቅርብ ለምታሰሩ ገዝታችሁ ብታስቀምጡ አሪፍ ነው። እንዲሁም ሲሚንቶ ተገዝቶ ቢቀመጥ ለምን ያህል ጊዜ መቆየት ይችላል? የሚለውን ሙሉ መረጃ ወደ እናንተ የማቀርብላችሁ ነው የሚሆነው። አብራችሁ ይቆዩ። አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ሰላም ደህና ናችሁ ውዱ አብድላህ ቤተሰቦች ሁሉ? ሰላም ሁሉ መልካም ከኔ አልሐምዱሊላህ፣ ሁሉ ሰላም ነው። እናንተ በያላችሁበት አለም ዳርቻ ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች የግንባታ እቃዎች ዋጋን በተመለከተ እንግዲህ ከሳምንት በፊት የሰራላችሁ ቪዲዮ ነበር። በተለይ ስሚንቶን በተመለከተ ቤታችሁን በቅርብ ማስገረፍ ሊሾ ማሰራት ላሰባችሁ ስሚንቶ ሊጨምር ይችላል። ስለዚህ ገዝታችሁ ብታስቀምጡ ብዬ ቪዲዮ ሰርችላችሁ ነበር ማለት ነው። ዛሬ እንግዲህ የግንባታ እቃዎች ዋጋ ምን ያክል ጨመረ? ምንስ ጨምሯል? ሙሉ መረጃውን ወደ እናንተ የማቀርብላችሁ ነው የሚሆነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የዶል ምክቷን በመጫን ቤተሰቡኑ ላይክ ሼር ማድረጋችሁን አትርሱ። እንግዲህ ከሲሚንቶ ስንጀምር እንግዲህ ሲሚንቶ አሁን ላይ የጨመረበት ምክንያቱስ ምንድን ነው? ባለፈው እንደነገርኳችሁ ነዳጅ ጨምሯል። ነዳጅ በጨመረ ቁጥር ምንድን ነው የሚሆነው? የትራንስፖርት ይጨምራል ማለት ነው። ማጓጓዣ ለምሳሌ ኩንታል 200 ብር ሲመጣ የነበረው ምን ይሆናል ማለት ነው፣ ወደ 250 እና 300 ከፍ ባለ ቁጥር የእነዚህ እቃዎች መጨመር የሚካካሰው የትራንስፖርቱ ማለት ነው። እቃው ላይ ነው የሚጨመረው ቀጥታ ማለት ነው። 1000 ብር ሲሸጥ የነበረውን ወደ 1100፣ ወደ 1200 ከፍ አድርጎ እንግዲህ ነጋዴው ለመሸጥ ይገደዳል ማለት ነው። በዛ ምክንያቱ እንግዲህ የጨመረው ስለዚህ አሁን ላይ ሲሚንቶ 1500 ብር ገብቷል። እንደሚታወቀው እስከ 1380 እና አንዳንድ አካባቢዎች ደግሞ 1280፣ ዝቅተኛው 1280፣ ከፍተኛ ደግሞ 1380 ብር ነበር ሲሸጥ እየነበረው። አሁን ላይ ከመቶ ብር በላይ ከኩንታል ጭማሪ አሳይቷል ማለት ነው። ይህ እንግዲህ የናሽናል ሲሚንቶ ዋጋ ማለት ነው። እንግዲህ ተመልካቾች አሁን ላይ ከመሶቦም የተሻለ የሚባለው እንግዲህ ናሽናል ነው ማለት ነው ስለዚህ ናሽናል ሲሚንቶ አሁን ላይ መቶ ምናምን ብር ከመቶ እስከ መቶ ሰላሳ ብር ጭማሪ አሳይቷል ከአንድ ኩንታል ነው እንግዲህ ይህ ልዩነት ጭማሪ ያሳየው ማለት ነው ስለዚህ ውድ ተመልካቾች ሲሚንቶ ብቻ አይደለም ሌሎች የግንባታ እቃዎችም ጨምረዋል ጅብሰምን ይመስል ሌሎችም የግንባታ እቃዎች እንዲሁም ደግሞ የኤሌክትሮኒክሶችም ጭምር አሁን ላይ እቃዎች እጅግ በጣም ጭማሪ እያሳዩ ነው ያሉት። ሌላው እንግዲህ ሲሚንቶ ተገዝተን ብናስቀምጥ በተደጋጋሚ ስለዚህ ብዙ ጊዜ ነገራችኋለሁኝ አንዳንዶች ቪዲዮ ሙሉውን አታደምጡም። ስለማታደምጡ የአንድን ነገር በተመለከተ ሰርቼ ስለዛ ነገር እዛ ላይ ጠቅሸው በጥያቄ መልኩ እዛው ላይ የምታስቀምጡበት አጋጣሚ አለ። ስለዚህ መረጃውን እናንተ ፈለጋችሁት ማድመጥ ከፈለጋችሁ ሙሉውን ብታደምጡት ትጠቀማላችሁ ማለት ነው። ስለዚህ የምንላችሁ ነው ስለ ሲሚንቶ ቢቀመጥ እስከ ስንት ጊዜ መቆየት ይችላል የሚለውን ነገር ብዙ ጊዜ ነገራቸው። ድጋሚ በጥያቄ ስለምታቀርቡት ነው ዛሬም የምነግራቸው ነገር ሲሚንቱ አሁንም ገዝታችሁ ብታስቀምጡ እርጥበት ካልነካው ደረቅ ቦታ ላይ ሆኖ ከተቀመጠ እስከ ስድስት ወር ድረስ መቆየት ይችላል ማለት ነው። ስለዚህ ብቻ እርጥበት አይፈልግም የሚያርፍበት ቦታ ላይ እርጥበት የማይሰማው ቦታና፣ እርጥበት ፈሳሽ ውሃ ነገር የማያገኘው ቦታ ላይ መቀመጥ ይኖርበታል። በዚህ መንገድ ካስቀመጣችሁት እስከ ስድስት ወር ድረስ መቀመጥ ይችላል ማለት ነው፣ ሲሚንቶ። ስለዚህ በተለይ በተለይ በቅርብ አሁን በዚህ ወር ውስጥ ማሰራት በዚህ እስከ ሁለት ወር ድረስ ባለው ማሰራት ያሰባችሁ ሲሚንቶ አሁንም ገዝታችሁ ብታስቀምጡት አሪፍ ነው። መልሶ ወደ ነበረበት ሊቃና ይችላል። አንድ ጊዜ ታስታውስ ከሆነ ሁለት ሺ ሶስት መቶ ብር ገብቶ በጣም ቀንሶ አንድ ሺ ሁለት መቶ ብር ደረሰ። አንድ ሺ ሁለት መቶ ከደረሰ በኋላ መልሶ እዛው ወደ አንድ ሺህ ስምንት መቶ አቀና ማለት ነው። ስለዚህ የዚ አይነት አጋጣሚ ሊኖር ስለሚችል አሁንም ሲሚንቶ መጨመር ካሳየ ከዛው ላይ ይጨምራል ማለት ነው። ስለዚህ በቅርብ ቤታችሁን አስገርፍ ሊሆን ይችላል፣ ታሳጥሩ ሊሆን ይችላል። እንዲሁም ደግሞ ለሊሾና ተለያዩ ስራዎች ዝሮ ግንባታን በተመለከተ ስራዎችን ማሰራት ያሰባችሁ ገዝታችሁ ብታስቀምጡ አሁንም ቅርብ ነው ማለት ነው። መቶ ብር 120 130 ብር ከኩንታል ምንም አይደለም ከዚህ በላይ ሊጨምር ስለሚችል ነው። ሲጨምር መረጃ እሰጣችኋለሁ ባልኩት መሰረት እንግዲህ እነሆ ዛሬም ሲሚንቶ ጨመረ ብዬ ለእናንተ አድርሻለሁ ማለት ነው። ባለፈው ሊጨምር ይችላል መግዛት ካለባችሁ ን ጊዜ ወይም ማሰራት ያለባችሁ አሰሩ ስላችሁ፣ እንዲሁም ክረምት ነው የመጣው ሊቀንስ ይችላል ምክንያቱም ብዙ ስለማይፈለግ የሚል ኮሜንትም ጭምር እየጻፋችሁ ነበር ነገር ግን እነሆ ሲሚንቶ በነገርኳችሁ መሰረት አሁንም ጨምሯል ማለት ነው። ሌላው ውድ ተመልካቾች ጅብሰምም የተጋነነ ባይሆንም ከኩንታል ማኖ ከኪስ እስከ 20 ብር 30 ብር ጭማሪ አሳይቷል ማለት ነው። ሌሎችም ምክንያቱም እንደዚህ አሁን ላይ የመጡት ናቸው እንጂ ባለበት የሚሸጠው ድጋሚ አሁን ሌላ ትዕዛዝ ታዞ እቃዎች ተጭነው ሲመጡ ጨምረው እንደሚመጡ ነው እንግዲህ የሚገመተው ምክንያቱም ዋናው ነገር ምንድን ነው የነዳጅ ጉዳይ ነው። ነዳጅ ተጨመረ፣ ግዴታ ሁሉም ነገር ጭማሪ ያሳያል ማለት ነው። ምክንያቱም በተለይ ተጓጉዞ የሚመጡ ነገሮች ኪሎ ሜትር በራቀ ቁጥር የሚወስደው የናፍጣ ፍጆታ ስለሚጨምር ብሮች የሚካካሱት ምንድን ላይ ነው? በእቃዎች ጭማሪ በማድረው ነጋዴው ያንን የትራንስፖርት ዋጋ ከዛ ላይ ጨምሮ ነው የሚሸጠው። እና ምክንያቱ እንግዲህ ይህ ነው ውድ ተመልካቾች። ስለዚህ ወደ ቻናሌ ቤተሰቦች ቪዲዮ እንደምትወዱት አልጠራጠርም። አሁንም ወደፊትም እንግዲህ ለእናንተ ይጠቅማሉና እ አስቸኳይ የሆኑ መረጃዎች እንደዚህ ሲኖሩ ወደ እናንተ የማቀርብላችሁ ነው የሚሆነው። እናንተም ደግሞ ቪዲዮ ላይክ ማድረግ ሰብስክራይብ ሳታደርጉ ለምትመለከቱ ደግሞ ሰብስክራይብ አድርጋችሁ ብትመለከቱ እጅግ በጣም ትጠቀሙበታላችሁ፣ ይህንን ቻናል ማለት ነው። እንደዚህ የእቃዎች ሲጨምሩና ሲቀንሱ እንዲሁም ቤታችሁን ደግሞ ማስዋብ ስትፈልጉ ቤታችሁ እንዴት ማሰራት እንዳለባችሁ ሙሉ የፊኒሽንግ ስራዎች ከመሰረቱ ጀምሮ እንግዲህ እንዴትስ ማሰራት እንዳለባችሁ ብዙ መረጃዎችን በዚህ ቻናል መረዳት ማወቅ ትችላላችሁ ማለት ነው። ስለዚህ እንደዚህ ቁም ነገር ስራዎች የሚሰሩበትን ቻናል ሰብስክራይብ ብታደርጉ አትጎዱበትም። ላይክም አድርጉ፣ አበረታቱን። አሁንም እንግዲህ እዚህ ደረጃ ደርሰናል። እናንተ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አሁንም ወደፊትም እንግዲህ ከጎናችን ሆናችሁ ኢንሻ አላህ በቅርብ ደግሞ ሀምሳ ሺህ ሺ እንድንገባ ሰብስክራይብ አድርጉ ማለት ነው። ኢንሻ አላህ ሀምሳ ሺህ ገብተን እንዲሁ ደግሞ ቀስ በቀስ ወደ መቶ ሺህ ከፍ የምንል ይሆናል ማለት ነው ወደ ተመልካቾች። ስለዚህ ሰብስክራይብ ሳታደርጉ የምትመለከቱ ሰብስክራይብ አድርጉ ለማለት ነው። እንዲሁም ቤታችሁ ማስዋብ ስትፈልጉ፣ እንዲሁም የቤት እቃዎችን ማስገዛት ስትፈልጉ እንዲሁም ደግሞ የፈርኒቸር እቃዎች ማሰራት ካሰባችሁ ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ። ጥራት ያላቸውን ስራዎች ሰርተን የምናስረክባችሁ ይሆናል። እንግዲህ እስካሁን ድረስ ከጎናችን ሆናችሁ ቪዲዮቻችንን በመከታተል እያበረታታችሁ እዚህ ደረጃ ላደረሳችሁን በሙሉ ከልብ እናመሰግናለን ማለት ነው። ወደፊትም የሚቀጥል ነው የሚሆነው። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልን ማለት ነው። ውድ ተመልካቾች ለዛሬ እንግዲህ ያስኩላችሁ መረጃ ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ፣ በእያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወረህመቱላህ ወበረካቱ።